ወዝጉድ፣ ኤቭሪባዲ ዛሬ እንደተለመደው ወደ እናንተ ቀውጤና ቪዲዮዎችን ይዤላቸው መጥቻለሁ። እኔ ካርሎስ ነኝ። ባቢ ማክ ትራቭል የተለያዩ ቪዲዮዎችን ይዞ ይመጣል። ላይክ፣ ሼር፣ ሳብስክራይብ በማድረግ ወደ ሁለት መቶ ሳብስክራይብ አስገቡ። መቶ ሳብስክራይብ ስላስገባችሁኝ ታንክስ ብያለሁ። ከዚህ በኋላ ጽድት ያሉ ቪዲዮዎችን ወደ እናንተ አደርግላቸዋለሁ። የኤል ሳልቫዶር ታሪክ ከደምና ከቡና ጠረን ጋር የተያያዘ ነው። የስፓኝ ቅኝ ግዛት ትቶት የሄደው የሰላም እጦት ወደ 12 ዓመት የእርስ በእርስ ጦርነት ወደ ጨካኙ የኤምኤስ ሶርቲ የወንበዶች ስርዓት እንዲያመራ አደረገ። በእንቋ ምድር ኩስካትላን ስም የምትታወቀው ሀገር በደም አፍሳሽ ታሪኳ እና በዛሬው ደህንነቷ መካከል ያለው ሚስጥር ምንድን ነው? አጓጊው ታሪክ አካል አገሪቱ ከምትታወቅበት ጥንታዊ ስሟ እስከ የእርስ በእርስ ጦርነት መፈጠር እና የቡና ኢኮኖሚ በፖለቲካ ላይ የነበረው ተጽዕኖ ከዋናው ታሪክ የተመረጡ አጓጊ ነጥቦች፣ በኤልሳልቫዶር ታሪክና ወቅታዊ ሁኔታ ውስጥ እጅግ ትኩረት የሚስቡና ሊሰፉ የሚገባቸው ነጥቦች በዛሬው ቪዲዮ እናያለን። ሙሉ ቪዲዮ በመከታተል ላይክ፣ ሼር፣ ሰብስክራይብ በማድረግ ሙሉን ይጨርሱ። እንጀምር። ድራማዊ ገጽታ፣ የአስቸኳይ ጊዜ አዋጁ በፕሬዝዳንት ቡኬሌ የሚመራው ይህ ዘመቻ በወንበዴዎች ላይ ውጤታማ ቢሆንም ያለ ክስና የፍርድ ህይወት ሰዎች ማሰር የሰባዊ መብት ጥሰትና የዲሞክራሲ ማሽቆልቆል መሆኑን ብዙዎች ይከራከራሉ። ይሄ በጣም አጓጊ የፖለቲካ ፍልሚያ ነጥብ ነው። የወንበዴዎቹ አሰቃቂ ማንነት በተለይም ኤምሲ ሶርቲ የተባለው የወንበዴ ቡድን በጭካኑ እና በዓለም አቀፍ ደረጃው ባለው ተጽዕኖ ይታወቃል። በእስር ቤት የነበራቸው ኃይል ምን ያህል እንደነበርና አሁን የመንግስት እርምጃ ያንን ኃይል እንዴት እንደቀየረው ማውራት ማብራራት ያስፈልጋል። የቡና ኢኮኖሚ ተጽዕኖ በ19ኛውና በሀያኛው ክፍለ ዘመን በአገሪቱ ውስጥ ያለው አብዛኛው መሬት በቡና አምራች ሊቃቅን እጅግ ብቻ ነበር። የፍትሃዊነት እጦት እርስ በእርስ ጦርነት መነሳት ዋነኛው ምክንያት ነበር። መሰረታዊ እውነቶች የኤል ሳልቫዶር ማዕከላዊ አሜሪካ ውስጥ የምትገኝ በጣም ትንሿ አገር ስትሆን የእሳተ ገሞራዎች ምድር በሚል ቅጽል ስም ትታወቃለች። ዋና ከተማ ሳን ሳልቫዶር። የስራ ቋንቋ ስፓኒሽ። ገንዘብ የአሜሪካ ዶላር እና የቢትኮይን። የጥንት ስም ስፔናዊያን ከመምጣታቸው በፊት የሀገሪቱ ጎሳ ፒፒል ፒፕል አካባቢ ኮስትላንት ይሏታል። ትርጉሙ እንቁዋ ምድር ማለት ነው። የሀገሪቱ ስም ትርጉም፣ ኤል ሳልቫዶር በስፓኒሽ አዳኝ ማለት ነው። ታሪካዊ ቀውስ የደምና የቡና ኢኮኖሚ የኤል ሳልቫዶር የዘመናዊ ታሪክ በሰፊ የሀብት ክፍፍልና ግጭቶች የተሞላ ነው። የቡና መመሪዎች ከ19ኛው ክፍለ ከ19ኛው መቶ ክፍለ ዘመን ጀምሮ አብዛኛው ለም መሬት በጥቂት የቡና አምራች ባለጸጎች እጅ ውስጥ በመውደቁ በሕዝብ መካከል የሰፋ የፍትህ መጓደል ተፈጠረ። የእርስ በእርስ ጦርነት 1979 እና 1992 በሰላማዊ ዜጎች ላይ በወታደራዊ መንግስት መካከል የተደረገው የ12 ዓመት ጦርነት ከ75000 በላይ ሰዎችን ሕይወት ቀጥፏል። የወንበዴዎች መፍጠር፣ ጦርነቱ ካበቃ በኋላ በዩናይትድ ስቴትስ የሚኖሩ እና የተባረሩ የኤልሳልቫዶር ዜጎች ተመልሰው ሲመጡ ማራ ሳልቫትሩቻ ኤምኤስ13 እና ባሪዮ ኤቲ የተባሉ ጨካኝ ወንበዴ ቡድኖች ወደ ሀገሪቱ አመጡ። እነዚህ ቡድኖች በሀገሪቱ ላይ የበላይነት በመያዝ ለዓመታት ከፍተኛ ሽብር ነክሰው ነበረ። የለውጡ ኃይል ፕሬዝዳንት ናይብ ቡኬሌ እና የብረት ጡት ዘመቻ። ፕሬዝዳንት ቡኬሌ በ2019 ወደ ስልጣን ከመጡ በኋላ በ2022 ከፍተኛ የወንበዶች ግድያ ከተፈጸመ በኋላ የማይታመንና አወዛጋቢ እርምጃ ወሰዱ። የአስቸኳይ ጊዜ አዋጅ መነሻና ዘዴ። የአዋጁ መታወጅ መጋቢት በ2022 ከፍተኛ ግድያ ተከትሎ ቡኬሌ የአስቸኳይ ጊዜ አዋጅ አወጀ። ይህ አዋጅ ወዲያውኑ የዜጎች የተወሰኑ የህገ መንግስት መብቶች እንዲታገዱ አደረገ። እንዴት ታሰሩ የህግ ለውጦች ያለ ማዘዣ የጅምላ እስር ፖሊሶቹ እና ወታደሮች ያለ ፍርድ ቤት ማዘዣ ማንኛውንም በወንበዴነት የሚጠረጠር ሰው እንዲይዙ ስልጣን ተሰጣቸው የጠርጣሬ መስፈርት በድሃ ሰፈር መኖር ንቅሳት መኖሩ በብዙ ወንበዶች ላይ የሚታይ ወይም በቀላል መደናገጥ ለእስር ምክንያት የሆነ የህግ ጥበቃ መካከል ተጠርጣሪዎቹ ከተያዙ በኋላ የህግ ባለሙያ የማግኘት መብታቸው ታገደ። ረጅም እስር ክስ ሳይመሰረት በእስር ቤት የሚቆይ ጊዜ ከ ሶስት ቀናት ወደ 15 ቀናት ከፍ ተደረገ። የእስረኞቹ ቁጥር በዚህ ዘመቻ ከ85 ሺህ በላይ ሰዎች ታስረዋል። ሲዮኩት ሜጋ እስር ቤት በ40 ሺህ ሰዎች አቅም ያለው የሽብርተኝነት መገዳያ ማዕከል ሲኮት የተባለ እጅግ ግዙፍ እስር ቤት ተገንብቶ የወንበዴዎቹ አባላት በዚያ እንዲታሰሩ ተደረገ። ይህ እስር ቤት ወንበዴዎቹ ከማንም ጋር እንዳይገናኙ ተብሎ በምሽግ መልክ የተገነባ ነው። የዘመቻ ውጤትና የዓለም እይታ ሰላም ማስፈን በዓለም ከፍተኛ ግድያ ዛበት ሀገር ወደ በላቲን አሜሪካ በጣም ደህና ከሆኑ አገራት አንዷ ነች። በአገሪቱ ውስጥ ያለው የግድያ መጠን በታሪክ ዝቅተኛ ደረጃ ላይ ደርሷል። የህዝብ ድጋፍ አብዛኛው የኤልሳልቫዶር ዜጋ በሰላም ምክንያት ፕሬዝዳንት ቡኬሊን ከፍተኛ ደረጃ ከ90% በላይ ይደግፋሉ። የሰብአዊ መብት ጥሰት የዓለም አቀፉ ማህበረሰብ ይህን ዘመቻ በብርቱ ይተቻል። በሺዎች የሚቆጠሩ ንጹሃን ዜጎች ያለ በቂ ማስረጃ መታሰራቸው፣ በእስር ላይ በደረሰባቸው እንግልትና በቂ እንክብካቤ እጦት ምክንያት በመቶዎች የሚቆጠሩ ሰዎች መሞታቸው እንደ ከባድ የሰብዓዊ መብት ጥሰት ተቆጥሯል። የዲሞክራሲ ዋጋ ሙኬሌ የህግና የፍርድ ቤት ስርዓቱን መቆጣጠሩን፣ የህገ መንግስት ለውጥ በማድረግ ያለ ገደብ ዳግም ለመምረጥ መዘጋጀቱ በዓለም አቀፍ ደረጃ የዲሞክራሲ ማሽቆልቆል ተደርጎ ታይቷል። የዘመናችን አብዮቶች ቢትኮይን እና ኢኮኖሚ። ቢትኮይን ተቀባይነት ኤል ሳልቫዶር በዓለም ላይ ቢትኮይን እንደ ሀገር ገንዘብ የተቀበለች የመጀመሪያ ሀገር ነች። ቢትኮይን ሲቲ በፕሬዝዳንቱ እቅድ መሰረት ቢትኮይን ሲቲ የሚባል ከተማ በእሳተ ገሞራ ወቅት ከሚመነጭ ጂኦተርማል ኃይል ሙሉ በሙሉ እንዲንቀሳቀስ ታስቦ እየተገነባ ነው። ዋና ኢኮኖሚ። የሀገሪቱ ኢኮኖሚ ለአመታት በግብርና በተለይ በቡናና ስኳር እና ከውጭ በሚላክ የገንዘብ ድጋፍ ላይ የተመሰረተ ነው። የእሳተ ገሞራዎች ምድርና የቅርጽ ስፍሮች። የእሳተ ገሞራዎች ምድር። ኤልሳልቫዶር ከመቶ በላይ እሳተ ገሞራዎች ስላሉባት በዚህ ስም ትታወቃለች። ከእነዚህም ውስጥ ሀያ ያህሉ ንቁ ሊሆኑ የሚችሉ ናቸው። ይህ አስደናቂ የተፈጥሮ ገጽታ ለማፈር ስለፈጠረላት ለምርጥ ቡና ምርት አስተዋጽኦ አድርጓል። የማያ ስልጣኔ ቅርጾች አገሪቷ የበለጸገ የማያ ቅርጽ ያላት ስትሆን ጆያ ደስሬን የተባለው የዩኒስኮ የዓለም ቅርጽ ስፍራ ዋነኛው ነው። ይህ ቦታ በ600 ዓመተ ምህረት በድንገት የእሳተ ገሞራ ፍንዳታ በከሰል አመር ተቀብሮ የነበረ ሲሆን የጥንት ገበሬዎች የእለት ተዕለት ኑሮ በደንብ የሚያሳይ ነው። አንዳንዶች የአሜሪካ ፖምፔይ ብሎ ይጠሩታል። የሀገሪቱ ኩራት ፑፕሳ ብሔራዊ ምግብ። ፑፕሳ የኤል ሳልቫዶር ብሔራዊ ምግብ ነው። ከበቆሎ ወይም ከሩዝ ዱቄት የሚዘጋጅ በተለምዶ አይብ፣ የተፈጨ ባቄላ ወይም ስጋ የሚጨመርበት የተጠበሰ ስስ ዳቦ ነው። በጣም ተወዳጅ ከመሆኑ የተነሳ በየአመቱ የኖቬምበር ሁለተኛ እሁድ ብሔራዊ ቡቡሳ ቀን ተብሎ ይከበራል። የነፃነትና የአንድነት ምልክት የብሔራዊ ወፍ ባለቀለም ውብ የሆነችው ቱርኪዝ ብራው ሞት ሞት ወይም ቶርጎዝ የኤልሳልቫዶር ብሔራዊ ወፍ ናት። ይቺ ወፍ ጥንድ ሆነው ስለሚኖሩ እና ሁለት ወላጆች ጫጩቶችን በመንከባከብ ስለሚታሰፉ የነፃነት እና የአንድነት ምልክት ተደርጎ ይወሰዳል። ልዩ የበዓል በዓላት፣ ላስ ቦለስ ዶ ፌልጎ በየዓመቱ ንጃፓ በተባለች ከተማ የሚከበር ልዩ በዓል ሲሆን የእሳት ኳሶች ማለት ነው። ተሳታፊዎቿ በልዩ ውስጥ የዘፈቁ ጨርቆችን በእሳት አብርተው በጓንት እጃቸው ይዘው እርስ በርስ የሚወራወሩበት አስገራሚ ክብረ በዓል ነው። ይህ ወግ የመጣው በአፈ ታሪክ መሰረት ከተማ ከእሳተ ገሞራ ፍንዳታ ምክንያት ከተ ከለቀቁ ሰዎች ነው። ፎሮሊስቶ ዲአቶኮ በሴፕቴምበር 7 ላይ በአታኮ እና በአካባቢው ከተሞች የሚከበር በዓል ነው። ቤቶች በድንግል ማርያም ልደት ምክንያት ውብ በሆኑ የእጅ የተሰሩ የመብራት ፋኖሶች ያጌጣሉ። የቱሪፍት እና የእንግዳ ተቀባይ ባህል የመዶሻዎች ምድር ኤልሳልቫዶር ብዙ ጊዜ የመዶሻዎች ምድር ተብላ ትጠራለች። ምክንያቱም መዶሻዎች በቤቶች ውስጥ በግቢውና በጓሮ ውስጥ ተንጠልጠለው በመመልከት የተለመደ ነው። ይህ ባህል የመጣው አገሪቱ በመሬት መንቀጥቀጥ ቀጠና ውስጥ ስለምትገኝ መሬቱ እንደ መዶሻ ስለሚወዛወዝ ነው ይባላል። አርክቴክቸርና ጥበባት እንደ ሱቺቶቶ ያሉ ከተሞች በቀኝ ግዛት ዘመን የተገነቡ ውብ ቤቶች እና የድንጋይ ጎዳኖች ይዘው የቆዩ ሲሆን የሥነ ጥበብ ባህል ከፍተኛ ትኩረት ይሰጣሉ። በአታኮ ከተማ ላይ ያሉት ግዙፍና ደማቅ የግድግዳ ስዕሎች ሙራል ፕሪንቲንግ፣ እንዲሁም የዚህ ህዝብ የፈጠራ ችሎታ ያሳያሉ። የዛሬ ቪዲዮአችን ይሄን ይመስል ነበር። አሳብ አስተያየታችሁ ኮመንት ላይ ጻፉ። የናንተ ኮመንት የኔን ቫይራል ስለሚያወጣ አሳብ አስተያየታችሁን ኮመንት ላይ ጻፉ። ቀጣይ የታገን የሚሰራ ጠይቁ። የተለያዩ ሀገሮችን እናስቃኛችኋለን። አሁንም ቢሆን ላይክ ወይ ሼር እያረጋችሁ ለብዙ ሰው አርሱ። ጀማሪ ነኝ። 500 ሰብስክራይብ ካስገባችሁን ወደ አዋሽ በአካል ተገኝቼ የምሰራ ይሆናል። እና እንዳስረሱ 500 ሰብስክራይብ አስገቡ። በቃ ደህና ሆኑ።